ሊ ሰሚ፣ ይሄ ደግሞ የራስ ጥፋት ሊሆን ይችላል። በቃ ስትቀርባ። እኔ ምን አድርጌ ነው ጥፋት የሚሆነው? ሰው አይደለች እቺ ሴት ልጅ ግዴታ። ባየ በነካ ነው እንዴ የምትወደው? ምን ማለት ነው? እንደዚያ ማለት ነው። ባየ በነካ ነው እንዴ የምትወደው? ሴት ልጅ ናት ምናምን ስትሉ፣ ምን ስላየሽ ብቻ ነው የምትወጁ? ምናልባት በጣም ስለተግባባችሁ ሊሆን ይችላል። አይ እንደዛ አይባልማ። ሴት ልጅ ናት ተብሎ በዚህ አይሸፋፈንም ይሄ ነገር። እሺ እኔ ምን ላድርግ እንዴ? እኔም እኮ እየተጎዳሁ ነው። እንደዚህ እንደዚህ አንተ ፊት መጥቼ የማወራው እኮ እኔ ብቻ ተው በእናትህ። እኔ ማውራት አልፈልግም፣ ግን አሁን የምታደርጉትን ነገር አድርጉ፣ አያገባኝም በቃ። ዛሬ ራስህ ለጠራኸኝ ነው የመጣሁት። በቃ እኔ በቃ ጥያቄ ሆነብኛ፣ መጠየቅ አልችልም። ነገር የለም። መቼም እንግዲህ አፈቅረዋለሁ አፈቅረዋለሁ ብሩኬን ተረጅኝ እንደዛ ሆና እንደዛ እያለች አውርታኝ ተዋሻለች ብዬ አላስብም። ምክንያቱም ይሄ ራስሽን ነው ሪስክ ላይ የምታደርግ አፈቅረዋለሁ ብለሽ ማለት ነው። ግን እንዳየሁት ከሆነ ደግሞ ስሜቷ የእውነት ነው። እኔ እንደዛ ሆና አውርታኝ እኔ ነኝ የማውቀው እንዴት እንዳወራችኝ። ስለዚህ እኔ የምላድርግ በቃ እኔም የራሴን ህይወት ልኑር። በቃ እንደሚሆን አድርግ። ምክንያቱም ሴት ልጅ ነች መጎዳት የለባትም ብሩኬ ሴት ልጅ ናት፣ መጎዳት የለባትም። የሚጠበቀው የሚጣበቀው ምንድነው አላቅም። እሱን እናንተ አውሩ። በቃ ነኝ መጎዳት የለባትም ተብሎ እኔ ያልባልኩት አይደለ። አንተ ነህ አይደል የቀረብካት አንተ ነህ። ሰላም ሰላም፣ እንዴት ናችሁ ውድ የዩቲዩብ ተከታታዮች፣ እንዴት ናችሁ? ሰላም ናቸው የኔ ውዶች፣ ሰላማችሁ ብዙት ይበልልኝ። ይላላችሁበት ለምን ብላችሁ ነው የምትናደዱት፣ እራሳችሁ የምትጎዱት? ያው ሀይሚና ብሩክን ስለምትወዱ እንደ ሁላችሁም እንደምትጨነቁ በምትጽፉት ኮሜንትን ኮሜንትም በተለያየ ነገርም እሰማለሁ። ረ በቃ ያው ከወር እያለፈን ይሄ ነገርና ራሳችሁን አታጨናንቁ። እኔም ያው መጨናነቃችን ሁላችንም እኮ አይቀርም፣ ግን እነሱ የያዙት እንግዲህ ቀልድ ይሁን ምን ይሁን አላወቅንም። ዛሬ እንደውም ኃይለኛ ሙቀት ነው ያጋለው። ዩሮፕ አገር ያው እንትን ነው በረዶ ነው በብዛት ብርድ ነው ግን በዚች በክረምቷ ትንሽ በዚች ወረ አካባቢ የሚመጣው ፀሐይ ኃይለኛ እንደውም ፀሐይ ነረሳሁት እንደ ላለሁ አንዳንዴ ሀገር ውስጥ ሀገራችን እኮ ሙቀት ያለባት ሀገር ነች። ግን ወይ በርዶን በርዶን በርዶን ሙቀቱን ስለሚያገኘን ነው መሰለኝ በጣም ነው። በስመ አብ ዛሬ በተለይ በጣም ራቁት ራቁት ሄዱ የሚል ፀሐይ ነው ያለው። እና ራሴ ራሴን አሞኝ ፀሐዩ ማሳሞኝ ከስራ ሙቀት ነበረና ድክም ብሎ ምናምን መጥቼ አርፍደው ነው የመጡት ደግሞ እነሱ። ትንሽ እኮ ስለ ራሴም ላውራ ብዬ ነው ሁልጊዜ ደግሞ ስለነሱ እያወራን። እያወራ የዚህ ሀገር ሙቀት ብታዩ ሀገሩ ዜጋዎች በቃ ራቁታቸውን ሁሉ ነው የሚሄዱት ሲያስፈልጋቸው። እና እዚህ ጋር አሮጊቷ ቁምጣ ለበሰች እንደዚህ ለበሰች ብሎ ዞር ብሎ ሚያችሁም የለም የሚተያይም የለም የፈለግሽ ሁሉ ለብሰሽ ነው የምትሄጂው እኔ እንጃ በስንት አንድ ጊዜ ስለሚመጣ እኔ ብርቅ ሆነብኝ። ፀሐዩ ራሱ እንዴ! እኔ ፀሐይ እንደዚህ ያመኝ ነበር እንዲህ። በእርግጥ ለነገሩ ፀሐይ አልችልም፣ ይቅርታ ግን ኃይለኛ ሙቀት። እኛ ጋር በቃ ስራ ሁሉ ያለው ራሴን በጣም አሞኛል። እነሱን ደግሞ በጉጉት እየጠበቅኳቸው ነበር። ይባስ ብለው እነሱ ደግሞ ረበስ ምን አይነት ጉድ ውስጥ እንደገቡ እነሱ ገብተው እኛንም አስገቡን። የአይምዬ ፕራንክ ይመስለኛል፣ ግን እኔ በጥርጥር ነው አንዳንዴ ምክንያቱም ስለማንሰማ በየትኛው መቅጣጫ ግማሹ አራት ቀን ቀረቆይ አልቋል ይላል፣ ግማሹ ሁለት ቀን ቀረው ይላል፣ ግማሹ ደውለን ነበር ከላጋ ብሎ የሚሰራ በዩቱብ አለ ከሌጋ ደውለን ነበረ እንደዚህ ያው ተረጋጉ ሁለት ቀን ቀረው ብሎናል ይላሉ። ግማሽ በቃ አራት ቀን ነው። እሷ ነች ፕራንኩን የጀመረችው ባጠቃላይ አራት ቀን። እንደዚህ አይነት ነገሮችን እኮ ቀድመንም ያው ሀይሚ የሆነ ነገር እንዲምታቆየው ሀይሚ ነች የሆነ ነገር ለማወቅ የምትፈልጋቸው ነገሮች እንዳሉ አውቀናል። ግን እንዲህ ሁለት ቀን አራት ቀን በዚህ ጋር ሂጅ በመኪና ሂጅ ያገኘኋችሁ ፕራንክም ቢሆን ይነግሯችኋል። እንዲ አሁን ማነች ዛሬ ሰምቻታለሁ። አንድ ዩቱበር ያው ዩቱበር ነች እዛው ኢትዮጵያ ያለች ሊንዳን አናገርኳት። ስራ ቦታ ሆኜ እኮ ነው በሻይ ሰዓት እራሱ የሰማኋት፣ እስቲ ቆይ ብዬ ማለት ርዕሱም ሳይ እኔ ብዙም አልጨርሰውም፣ ግን እስቲ ቆይ ፖይንቱን እስቲ ልስማዋልኩኝ እና ሊንዳና እናርግሬያታለሁ ብላ ሞባይሏን እንደዚ አስጠግታ ይኸው አምስት በአምስተኛው ነው። ለዛ ስነግራት እኔ ባፍቀር ያለው ማፍቀሬ የእውነት ነው እና ከሱ ዞር አለል አለች። አሁን እነሱ ፕራንኩን ፕራንክ ነው ብለው ይነግሯታል። እንደው አሁን እንደው እውነት እንነጋገር ከተባለ ፕራንክም ቢሆን ዲያራ ማንንም አይነግሯቸው የሚደዋወሉ ስንት ሰዎች አሉ። እኔ ማቃቸው ስንት ሰዎች አሉ። እንደ ይቅርብ የቅርብ የሚደዋወሉ በዚህ ጊዜ እንደው አይመልሱ ጭራሽም በሆነ በኮሜንት እንደዚህ በሆነ ነገር እንደው በቃ እናንተ መሴጅ ስትለቁ ምናልባት ቢያዩት ነው መሴጁ ነው ያዩታል። በቃ በተረፈ አሁን ሊንዳ ፕራንክ እየሰራው ነው እንድትላት ፈልጋ እንደ ለምንኳት፣ አናገርኳት ከመካከላቸው ውጪ አልኳት። ከዛ በኋላ እንዲያለች፣ ከዛ ፕራንክ ብሎ እንኳን ካሜራ ማኑ ራሱ ይሄንን የመናገር መብት የለኝም ነው የሚላችሁ፣ ካሜራማ ናቸው ራሱ በእውነት ነው የምላችሁ እውነቱን ነው የምነግራችሁ። ካሜራማኑ ራሱ አይ እንደዚህን አይነት ነገር አይነገርም፣ ይቅርታ ብሎ ሊዘጋባችሁ የሚችለው እንጂ እነሱ የሚሰሩት ፕራንክ እኮ መከራቸውን አይተው ሀሳብ አንጥተው አውጥተው አውርድ ነዋል። ከዚችው አቅም እቺ ዩቱባቸውን ለማሳደግ እሱን ሀሳብ ሰው እንዲነዛባቸው እንዲ በስልክ ለደወለ ሁሉ አዎ ፕራንክ ነው እንዲ ኧረ አይባልማ። ይባል ነገር እያወጣችሁ አትናገሩ። እኛ በምናየው ነገር ነው ከልጅቷ ጭንቅላት የተነሳ ከሐይምዬ ብስለት የተነሳ ሐይምዬ የምትሄድባቸውን ነገሮች ካየናት እስከዛሬ ካየ ነው የተነሳ ስንሄድ ገለጻ ስናደርገው ሀይምዬ ምን አድርገን ይምልቃል ድስት ይዛል። ዛሬ ሀይምዬ እንግዲህ የያዘችው ስራ ይመስላል፣ ግን አልማሉም። ዛሬ ስላልማሉ ስራው ነው ማለት ነው። እኔና ሁለታች ተነጋግራችኋል ምናምን እንደ መሀላ በዛ ላይ አላስቀመጡ ረ ምንም አልተነጋገርንም ምናምን ነው ያሉት። አንድ ሁለቱ ተነጋግረ ይሆናል። ልጅቷ ከሆነ ሰው ጋር ተማክራ ወይ አውቃን ልታለያያቸውም ሊሆን ይችላል። በቃ ምን አሁን ሀሳብ ነው የምንሰጠው አደል የሆነ እንትን ህግ ቦታ የታሰረ ሰውየው ጠበቃው ወይ ምናምን እኮ የሆነ እንደዚህ ሊሆን ይችላል። የአባቴ እንደዛ ነበር ና ሊሆን ይችላል ብለን አይደለም ምን ሄደው ሊሆን ይችላል ብለው ከጥርጣሬ እኮ ነው የሚሄዱት ወደ ነገሩ ሲመጡ። ከጥርጣሬ እኛ አሁን ብዙ በያቅጣጫው ጥርጣሬ አለኝ። ምናልባት ልጅቷ ራሷ በመሀላችን ግንኙነት የልእስታውን ፍቅር አልያዘም ምናምን ብላ ሀይሚ በቀደም ተናግራ እሱን መንገድ ይዛ ማፍቀሯው ሊሆን ይችላል። በሁለት ቀን በሶስት ቀን በእርግጥ ፍቅር አይዝም፣ ግን አብረው እየተቀማመጡ ከሆነ ችል ድል ላገኝ ወደፊት እሱም ሊይዘው ይችላል ብላ ይሆናል። ወይ ተልእኮ ይኖራት ይሆናል። ከጀርባዬ እነ ዳንኤል ነዳጊ ምናምን ጓደኛ አስቀጥዪ፣ በዚሁ አስቀጥዪና ይሄንን ኬዝ ከእዛ እኛ ምንመጣበታለን ብለዋትም ሊሆን ይችላል ሀይሚ እና እሷም። እኔ እንግዲህ ያልኝን ጥርጣሪዎች ነው። ይቅርታ አድርጉልኝ የእኔ ውዶች። ዛሬ እንዱ እንደ ጨዋታ ማረገኙነት ይሄ ከጓደኞቼ ከምጫወተው ጨዋታ መጣብኝ እና ምናልባት ደግሞ ደሞ ከሃይሚዬ ጋር ከኔ ቆንጆ ከሃይሚዬ ጋር ይቺ እንደው ስማርት ልበላት እንደ እንትና ዘር ገበሬ ስማርት ነው የምትላት፣ ስማርት የሆነች ልጅ ምናልባት አልባት በጭንቅላቷ ይሄንን ጥያቄ እንትና አንጥታ እሱን እስከ መጨረሻ ለማየት እስካሁን ድረስ እሱ እኔ ለሃይሚ ነው ስሜት ያለኝ ለአንቺ ስሜት የለኝም የሚለው ቃል አልወጣሁም። ብሩክ ደግሞ ወይ ፍንክች ብሏል፣ ፍቅር የሚባለውን ቃል ለማውጣት ፍንክች። እንደ አባ ምንድን ነው ያለው? ትላንትና እኔ ቀብራራው ብሏል። ቀብራራው ቀብራራው ቀብራራው ስለሚሉት እዚህ ሚዲያው ላይ ራሱ ስሙን እንደመወሰደና ለራሱ ስይም አደረገው። እኔ ቀብራራው ብሏል። እንደዚያ አንገቴን ልደፋ አታዩኝም ብሎ ተናግሯል። ትላንት ኢንትሮ ያደረጓቸው ነገሮች አንዳንዶቹን አልወደድኳቸው። ኢንትሮ ላይ ተናገራቸው በቃ እኔ አባቷ ማደር አለብኝ ምናምን በቃ እንዳይናገር ይወዳታል እንዳይናገር የሚፈልገውን ነገር ነው። ይችን እንዳይናገር ሀይሚዬም ደግሞ በዚህ በኩል ህይወት ጀምር ያለው ብላለች ልታየው ብላ እንጂ እኔ ሀይሚዬ የእሱን አላውቅም። እሱ አዎ ፍቅር ይዘዋል ብዬ ከዚህ ልጅ አልገምትም። የእሷ ምናልባት ፍቅር የሚያዘኝ ካለች እኮ እሷ መጀመሪያም ገና አሁን ተዋወቅን አላለም። የሆነ ቦታ ነው የተዋወቅን አላለም። ሲተዋወቁ ይች ልጅ ዓላማ አድርጋም ይሁንስ እዛ ቦታ የተገኘችው ሲተዋወቁ ድሮ ሚዲያ ላይ አሁን ሚዲያ ላይ እያየው አፈቀሩት ሰዎች የሉ እንዲያሉ እኮ ማታ አፈቀርን አፈቀርን እያሉ እሷን በሚስኮል በምን በመልእክት የሚያስቸግሯት ልጆች። ስለዚህ ከዛ መሃል አንደኛዋ እቺም ትሆናለች። እነ ዳኒ ምናምን ሲገቡ እዚህ ውስጥ ማየት መከታተል ጀምራ ይሆናል። ዳኒ ከዳኒ ጋር ከሶሲ ጋር ሲሰራ ከነሱ ግሩፕ ውስጥ ስለሆነች መከታተል ጀምራ ይሆናል። ስታየው ቁመና፣ ስታየው ሸበላ፣ ስታየው ደግሞ ፍቅር የለንም የሚል ነገር ያንጸባርቃሉ ልጆቹ፣ በማላችን ምንም የለም የሚለውን ነገር እየተጫወቱ ነው። ስለዚህ ልጅቷ ከዛ ቢሆንስ ስ ጅማሬው ከዛ በኋላ መቀረበች የሆነ ፕሮግራም ሴት እንዲተዋወቁ በቃ አውቃ የሆነ ሴቶች እኮ ብልሃተኞች ናቸው። እንደዚህ ነገር ውስጥ ለራኔ ማዕት ነው ማዕቀ ማዕት ጓደኞች ነበሩ በዛ በእነሱ እድሜ ላይፍ በጣም ጓደኛማ በዛ ሰው ነበር ሆን የሴት እና እናቃለን ብዙ ነገር የሆነ ሰው ለመተዋወቅ የምንሄድበት መንገድ አለ አይደሉ እንዴ? አዲስ አበባ ውስጥ እኮ ብዙ እንትን አለ እንደዛን አይነት ነገር አለ። በዛ መልኩ አስቀድማ አፍቅራው ቢሆን ስላለሁ ሁለተኛ፣ የሃይሚና የሷ እንትን ብሩክ እዚህ ውስጥ የለበትም። እንደዛ ነው ግን መጨረሻ ላይ ቅፍ አደረገች እኮ እንዲጽናና ሃይሚዬ ስሩ ሽጉጥ አለች። ሃይሚም አሁን እንደሷ እንደሱ ነው የሆነች እኮ ሃይሚም ተገልብጣ እንደሱ ሰጪ ነው የሆነችው። በቃ መስጠት ሂድ በቃ ብላ መንገድ መክፈት ጀመረች። ምንም ላደርግ አልችልም እንዲህ ብላለችኝ በሴት መጨከን ስለማልችል። አንድ ደግሞ የረሳሁት ነገር ስለ ሰዓቱ ሰዓቱን ትላንት ሲጠይቃት አይታችኋል። የሆነ ሰው ስጦታ አምጥቶላቸዋል ይመስለኛል ለሁለቱም። ያ ሰው ደግሞ እኔ እንደሰማሁት ነው አንዳንድ ቦታ ሰማ። ያ የሄደ ከውጭ ወደዛ የገባ ሰው ለሁለቱም ስጦታ አምጥቷል። ስጦታውን ሊሰጣቸው ሲያፈላልጋቸው እነሱ በአሁኑ ሰዓት ሰላም ውስጥ አይደለም ያሉት። እንኳን ሰው ሊያገኙ ለራሳቸውም ራሱ ግራ የገባቸው ሰዎች ናቸው። ስለዚህ ማንን ያገኛሉ? ፍጹምን። ፍጹምንም በግድ ነው ያ ሰው ያገኘው ስጦታ ይዞ የሄደው ሰው እንደሰማሁት ያ ስጦታ ይዞ የሄደ ሰው ፍጹምም በስንት መከራ አግኝቶ ለፍጹም ይሰጥና ስጥልኝ ይሄንን ይባላል። ስለዚህ ሰዓቱ እሱ ትላንትና ሲናገር ሰምታችሁት ከሆነ ከውጭ ነው የተላከልኝ በዚህ አጋጣሚ ያመሰግናል ብላ የሀይሚ ሰዓት ነው መሆን ያለበት። በእውነት እንደዛ ነው የሚመስለኝ። ማነው ቅዱስ፣ በቀደም በይ ስጦታ ሽል ሰጥሽ ነው የመጣት ብሎ ሰጣት። ያ ሰዓት አልተከፈተም። ይሄ ስጦታ ለሁለቱ አንድ አይነት የተላከ ነው የሚመስለኝ ሁሉም እዚህ ድራማ ውስጥ ያሉ ነው የሚመስለኝ። እኔ ከሚፍታም እናሱም እጅን እንደዚህ አድርገው ኢንስታግራም ላይ ምናምን አይቻቸዋለሁ። ምናባት ሚፍታም ማስታራቂ እንደሆነ ሰዓቱ ለሱ መጥቶለት ሊሆን ይችላል። ግን ቅዱስ የሰጣት ቅዱስ ስጦታ ሰጥቷት አይደለም እያ ለሁለቱም የመጣ ሰዓት ነው ብዬ አስባለሁ። ሮሉን እየተጫወቱት ነው። ጨዋታውን እያከረሩት እያከረሩት እያከረሩት ነው። እኛም እየቀለድን ማየት ነው።